ፕሮፌሰር ክንደያ ግብረ ሕይወት የደብረ ጽዮን ቡድን ከተደጋጋሚ ስህተቱ የማይማር ተቸካይ ነው ሲሉ ወቀሱ። የኢትዮጵያ የባህር በር ጥያቄ የቀጣዩን ትውልድ ጣፈንታ የሚወስን ጉዳይ ነው ተባለ። በውሃ ታሪፍ ከ50 ብር እስከ 66 ብር ጭማሪ መደረጉና ፍሳሽ ለማስወገድ በአንድ ቢያጆ ከ2447 ብር 2669 ብር እንዲሆን መደረጉ ተሰማ። ከውጭ በሰሜን ዳርፉር ዋና ከተማ ቢያንስ 15 ሰዎች በአዲስ የመድፍ ጥቃት መቁሰላቸው ተሰማ። ሐማስ ከዩናይትድ ስቴትስ ጋር ከተነጋገረ በኋላ በጋዛ የሚገኘውን የመጨረሻውን አሜሪካዊ ታጋጭ እንደሚፈታ አስታወቀ። የተወደዳቸው ቤተሰቦቻችን የወደመቀ እስከ ዜናው ፍጻሜ ተሳብሬያችሁ እቆያለሁ። ወደ ቀዳሚው ዜና እፋለሁ። በሽሬ ከተማ በሚገኝ መጠለያ ጣቢያ በአንድ ዓመት ውስጥ 550 የሚሆኑ ተፈናቃዮች ህይወታቸው ማለፉ ተገለጸ። በትግራይ ክልል ሽሬ ከተማ በሚገኝ መጠለያ ጣቢያ በአንድ ዓመት ጊዜ ውስጥ በረሃብና በሕክምና እጥረት ምክንያት 550 ተፈናቃዮች ህይወታቸው ማለፉን የኢትዮጵያ እንባ ጠባቂ ተቋም የትግራይ ክልል ቅርንጫፍ ጽሕፈት ቤት አስታውቋል። ከጥር 2015 ዓ ም እስከ 2016 ዓ ም ባለው የአንድ ዓመት ጊዜ ህይወታቸው ያለፈው 550 ሰዎች የሞት ምክንያት የምግብ እጥረትና የህክምና እጦት ሲሆን በ2015 ዓ ም ጥር ወር አካባቢ ጀምሮ የሚሰጣቸው ሰብዊ እርዳታ በመቋረጡ ምክንያት ተፈናቃዮች ለረሃብ፣ ለበሽታ ተዳርገዋል ተብሏል። በክልሉ የዓለም የምግብ ፕሮግራም ለእያንዳንዱ ተፈናቃይ 15 ኪሎግራም ዱቄት እርዳታ እንደሚሰጥ ቢያሳውቅም እየተሰጠ ያለው ግን ዘጠኝ ኪሎ ግራም መሆኑን ለማወቅ የተቻለ ሲሆን የሚላከው እርዳታ እህል ከሚያስፈልገው ጋር ልዩነት አለው ተብሏል። በአጠቃላይ በትግራይ ክልል ከአንድ ሚሊዮን በላይ ተፈናቂዎች መኖራቸውንና እና አብዛኛዎቹ ምቹ ባልሆነ ሁኔታ ውስጥ እንደሚገኙ ለአሃዱ የነገሩት የቅርንጫፍ ጽፈት ቤቱ ኃላፊ አቶ ፀሐዬ እምባይ ናቸው። ኪ ሃውሲንግ ፋይናንስ ሶሉሽን አነስተኛ ገቢ ያላቸውን የማህበረሰብ ክፍሎች የቤት ባለቤት ማድረጌን አጠናክሬ እቀጥላለሁ አለም። ኪ ሃውሲንግ ፋይናንስ ሶሉሽን ኃላፊነቱ የተወሰነ የግል ማህበር ይህንን ያለው ለአራተኛ ጊዜ ባካሄደው የቤት እድለኞች መለያ መርሃ ግብር ለ174 የቤት እድለኞች የቤት እጣ ባወጣበት ወቅት ነው። 83145 ብር ቅድመ ክፍያ እና ከ2000 ብር በሚጀመር ወርሃዊ ቁጠባ እየተካሄደ በሚገኘው በዚህ አራተኛ እጣ 87 የባለ 3 መኝታ ቤት እድለኞች፣ 61 የባለ 2 መኝታ ቤት እድለኞች እንዲሁም 26 የባለ አንድ መኝታ እድለኞች የቤት ባለቤት የሚያደርጋቸው እጣ ወጥቶላቸዋል። በአሁኑ ሰዓት በድርጅቱ ስር ከ20 ሺህ በላይ ተመዝጋቢዎች ቢኖሩም በትክክል መስፈርቱን አሟልተው ወደ እጣ ድልድል የገቡ ሰዎች 15860 ቆጣቢዎች መሆናቸው የተገለጸ ሲሆን ከነዚህም መካከል 174 እድለኞች የቤት ባለቤት ሆነዋል። የሃውሲንግ ፋይናንስ ሶሉሽን ኢኮኖሚክ ኦፍ ስኬል ሲል በሰየመው አዲስ ጽንሰ ሀሳብ ላይ የተመሰረተ ሞዴል ቀርቶ አነስተኛ ገቢ ያላቸውን የማህበረሰብ ክፍሎች የቤት ባለቤት እያደረገ እንደሚገኝ ገልጸዋል። በዚህ ሞዴል የተመዘገቡ አባላትን በአስር ዓመት ውስጥ የቤት ባለቤት አደርጋለሁ ብሎ በተነሳው መሰረት እቅዱን ከግብ ለማድረስ እየሰራ እንደሚገኝ አስታውቋል። ድርጅቱ ወደ ገበያው ከተቀላቀለ አንድ ዓመት ከስምንት ወር ቢሆነውም በአዲስ አበባና በክልል ከተሞች በመቶዎች የሚቆጠር ሰዎችን የቤት ባለቤት ማድረጉ የተገለጸ ሲሆን በአዲስ አበባ ብቻ 5200 ቤቶችን እየገነባ እንደሚገኝ ተመላክቷል። ይህ ሃውሲንግ ፋይናንስ ሶሉሽን በቤት ችግር የሚሰቃዩ ተከራዮችንና ቤት አልባዎች የቤት ባለቤት ለማድረግ ወደፊትም በትኩረት እንደሚሠራ ተጠቁሟል። የአዲስ አስቸኳይ ፓስፖርት የምትፈልጉ ከግንቦት አራት ጀምሮ አስፈላጊ ሰነዶችን በመያዝ በአካል በመምጣት መስተናገድ ትችላላችሁ ሲል የኢሚግሬሽን እና ዜግነት አገልግሎት መናገሩ ተሰማ። የኢሚግሬሽን እና ዜግነት አገልግሎት የአዲስ አስቸኳይ ፓስፖርት አገልግሎት የሚፈልጉ ከግንቦት አራት ቀን 2017 አንስቶ አስፈላጊ ሰነዶችን በመያዝ ጥቁር አንበሳው የሚገኘው መስሪያ ቤት በአካል በመምጣት መስተናገድ እንደሚችሉ አስታውቋል። ከዚህ ቀደም ተገልጋዮች አዲስ የአስቸኳይ ፓስፖርት በኦንላይን ለመሙላት እንደተቸገሩ በተደጋጋሚ ማሳወቃቸውንም አስታውሷል። በኦንላይን ብቻ ሲሰጥ የነበረውን የአዲስ አስቸኳይ ፓስፖርት አገልግሎት አሁን አማራጭ መንገድ በመከተል በአካልም እንደሚያስተናግድ ጠቁሟል። በዚህም ተገልጋዮች ከግንቦት አራት ጀምሮ አስፈላጊ ሰነዶችን በመያዝ ጥቁር አንበሳ በሚገኘው የኢሚግሬሽንና ዜግነት አገልግሎት መስሪያ ቤት በአካል በመምጣት መስተናገድ ይችላሉ ሲባል ይህ ግን ይላል መስሪያ ቤቱ ይህ ግን የቅርንጫፍ ጽሕፈት ቤቶችን አይመለከትም ብሏል። የኢሚግሬሽንና ዜግነት አገልግሎት የአዲስ አስቸኳይ ፓስፖርት ወይም እድሳትን ጨምሮ አገልግሎት የኦንላይን አሰራር ላይ የሚታየው ሁኔታ ተገልጋዮችን ክፉኛ ያማረ እንደሆነ ከወራት በፊት መዘገቡ አይዘነጋም። በኦንላይን አስቸኳይ ፓስፖርት አገልግሎት ለማግኘት ሲሞከር እንደማይሰራ፣ ግን ውጭ ያሉ መስሪያ ቤት ውስጥ ካሉት ጋር በመመሳጠር ሲስተሙን እየተጠቀሙ እንደሚሞሩ እና ለዚህም በአስቸኳይ ፓስፖርት ዋጋ ላይ ከአምስት ሺህ ብር በላይ ጉቦ እንደሚቀበሉ በምሬት ተናግረው ነበር። አሁን እንደ አማራጭ ይወሰዳል የተባለው በአካል ቀርቦ የመስተናገድ ሁኔታ ያለውን ብልሹና ዜጎችን የሚያንገላታው አሰራር እንዴት ሊቀርፍ እንደታሰበ በግልጽ የተባለ ነገር የለም። በአራት ኢንዱስትሪ ፓርኮች ክትትል አድርጌ በኢንዱስትሪ ፓርኮች እና ፋብሪካዎች ውስጥ ተቀጥረው የሚሰሩ ሴቶችን መብቶች አያያዝ ጉዳይ አሳሳቢ የሚባል ደረጃ ላይ ደርሶ አገኘሁ ሲል የኢትዮጵያ ሰብአዊ መብቶች ኮሚሽን ገለጸም። የኢትዮጵያ ሰብአዊ መብቶች ኮሚሽን የሴቶች የህፃናት፣ የአረጋውያን ና የአካል ጉዳተኞች መብቶች ኮሚሽነር ርግበ ገብረ ሐዋርያ አዲስ አበባ፣ አዳማ፣ ሸገር ከተማ ና ሐዋሳ ከተሞች በሚገኙ ኢንዱስትሪ ፓርኮች እና ፋብሪካዎች ውስጥ ተቀጥረው የሚያገለግሉ ሴቶችን የሰብአዊ መብት አያዝ በተመለከተ ክትትል መደረጉ ተናግረዋል። በዚህም ክትትል ወቅት በተገኘው ውጤት ለሴት ሰራተኞች ከደሞዝ ጋር የሚሰጠው የወሊድ ፈቃድ እየተከበረ አለመሆኑ ተረጋግጧል ብለዋል። አክለውም በአዲስ አበባ ከተማ በሚገኘው ቦሌ ለሚ ኢንዱስትሪያል ፓርክ እና በኦሮሚያ ክልል ሸገር ከተማ በሚገኙ ስምንት ፋብሪካዎች በተካሄደው ክትትል ለነፍሰ ጥሮች እና ለሚያጠቡ እናቶች ጎጂ የሆኑ የስራ መደቦች ላይ ተሰማርተው መገኘታቸውንም ገልጸዋል። በአዳማና ሐዋሳ ከተሞች በሚገኙ ኢንዱስትሪ ፓርኮች ስር ባሉ አምስት ፋብሪካዎች ላይ ኮሚሽኑ ለሁለተኛ ጊዜ ክትትል ያደረገ ሲሆን በሴት ሰራተኞች ላይ የጤና ጉዳት የሚያስከትሉ ስራዎችን ለመለየት የሚያስችሉ አሰራሮች እስካሁን አለመዘርጋታቸው፣ እንዲሁም ለነፍሰ ጥሮች የሚደረገው ድጋፍ በቂ አለመሆኑ ገልጸዋል። በሴት ሰራተኞች ላይ የሚደርሱ የሰብአዊ መብቶች ጥሰቶች የሚከበሩበትን እና የአሰራር ችግሮች የሚፈቱበትን መንገድ ማስተካከል እንደሚገባ እንዲሁም አሰሪና ሰራተኛው ተቀራርቦ በመነጋገር መፍትሄ መፈለግ እንደሚያስፈልግ ኮሚሽኑ ያሳሰበ መሆኑን የዘገበው አህዱ ነው። የኢትዮጵያ የባህር በር ጥያቄ በታሪክ አጋጣሚ የተፈጸሙ ስህተቶችን የሚያርምና የቀጣዩን ትርድት አፈንታ የሚወስን ጉዳይ ነው ሲሉ በአልጄሪያ የኢትዮጵያ ባለሙሉ ስልጣን አምባሳደር ሞክታር ዋሬ ገለጹ። ኢትዮጵያ ከጥንት ጀምሮ በቀይ ባህር ላይ ይዞታ የነበራትና ቀይ ባህርንም በባለቤትነት ስትቆጣጠር የቆየች ሀገር ብትሆንም በተፈጸሙባት ሴራዎች ከቀይ ባህር እንድትገለል መደረጓን ተናግረዋል። 1ህ 800 ኪሎሜትር የሚረዝመውን የቀይ ባህር ይዞታ በቁጥጠሩ አስሪያ ኖሮችና ለውጭና እቃዎች በርካታ ወደቦችን የምታስተዳደር ሀገር ነበረች ያሉት አምባሳደር ሞኩተር፣ ሆኖም ኢትዮጵያን ማደግ በማይፈልጉ ኃይላት ኢትዮጵያ ከቀይ ባህር እንድትርቅ አድርገዋታል ብለዋል። ኢትዮጵያ ወደብ አልባ ከሆነችበት ጊዜ ጀምሮ ህዝቡ ጥያቄውን በውስጡ ሲያብሰለስል መቆየቱን የተናገሩት አምባሳደሩ ኢትዮጵያን ከቀይ ባህር ውጭ ቀይ ባህርንም ከኢትዮጵያ ውጭ ማሰብ የማይቻል በመሆኑ የባህር በር ጥያቄው ወቅቱን የጠበቀ አጀንዳ መሆኑን ገልጸዋል። በአሁኑ ጊዜ ኢትዮጵያ በአፍሪካ ወደብ አልባ ከሆኑት 16 ሀገራት አንዷ ብትሆንም ወደብ አልባ የሆነችባቸው አመክንዮዎች ግን ታሪካዊም ሆነ ህጋዊ መሰረት የሌላቸው በመሆናቸው የጊዜ ጉዳይ ካልሆነ በስተቀር የኢትዮጵያ ጥያቄ ምላሽ ማግኘቱ አይቀሬ መሆኑን አመልክተዋል። የባህር በር ጥያቄ አሁን ካለው ትውልድ ባሻገር የመጪሩም ትውልድ ዕጣ ፈንታ የሚወስን በመሆኑ መንግስት ይዞት የተነሳውን ጥያቄ ሁሉም ኢትዮጵያዊ ያለ ልዩነት የሚቀበለው መሆኑን ተናግረዋል። ኢትዮጵያ በግፍ ከይዞቷ እንድትነቀል ከመደረጓ ውጭ ባለቤትነቷን የሚከለክላት አንዳችም ዓለም አቀፍ ህግ የለም። ኢትዮጵያ የባህር በር አልባ የሆነችበትም ሆነ ከቀይ ባህር እንድትገለል የተደረገበት አካሄድ ምንም አይነት ህጋዊ መሰረት የሌለው ነው ያሉት አምባሳደር ሙታት የኢትዮጵያ የባህር በር ጥያቄ በተደረጉ እልህ አስጨራሽ ዲፕሎማሲያዊ ጥረቶች ተቀባይነት እያገኙ መምጣታቸውን ገልጸው በዓለም አቀፍ መድረኮችም እውቅና ከማግኘቱን ባሻገር የተለያዩ መሪዎችን በአንደበታቸው መስክረውለታል። ይህም የዲፕሎማሲ ውጤት ነው ሲሉ አምባሳደሩ የነገሩት ለኢፕች ነው። በሶማሊያ የተሰማራው 15ኛ መካናይዝድ ሻለቃ ውጤታማ ተልእኮ እየፈጸመ እንደሚገኝ ተገለጸ። በዝግጅቱ ላይ በመገኘት እውቅናና ሽልማት የሰጡት የሴክተር ሶስት ዋና አዛዥ ብርጋዴር ጀነራል በስፋት ፈንቴ መካናይዝድ ሻለቃው በሁሉም የግዳጅ ቀጣናዎች የተሰጠውን ተልእኮ በሚገባ እየተወጣ የሚገኝ ክፍል መሆኑን ገልጸው መካናይዝድ ሻለቃው ከመደበኛው ተልእኮ ባሻገር በአስቸጋሪ ሁኔታ ውስጥ ዘርፈ ብዙ ግዳጆችን መወጣት በመቻሉ አባላቱ የሴክተሩና የሀገር ኩራት መሆን መቻላቸውን ተናግረዋል። ለተልእኮ ስኬት ደከመን ሰለችን ሳትሉ ባላችሁበት የግዳጅ ቀጣና ሁሉ ከግዳጃችሁ ጎን ለጎን ራሳችሁን በማብቃት በስነልቦና ልቦና፣ በአካል ብቃት እና በቴክኒክ ሁሌም ዝግጁ በመሆን የተረጋጋና ያልተደፈረ ቀጣና ማድረግ በመቻላችሁ ልትኮሩ ይገባል ያሉት ሴክተር አዛዡ፣ እንደ እስካሁኑ ጥንካሬ ሁሉ የቀጣዩን ተልእኮ በአስተማማኝ ሁኔታ ለማስቀጠል ጥንክራችሁ ልትሰሩም ይገባል ብለዋል። የአስራ አምስተኛ መካናይዝድ ሻለቃ አዛዥ ኮሎኔል ክንዱ አስረዴ ወደ ተልዕኮ ከተሰማራን ጀምሮ ከሴክተራችን የሚሰጠን ግዳጅ በጠንካራ ተነሳሽነት ያለምንም ችግር መወጣት በመቻላችን ደስታ ይሰማናል ካሉ በኋላ ስኬታማ ስራ ለሰሩ ለሻለቃው አባላት፣ እንዲሁም ለስራችን መቃናት ከጎናችን ላልተለዩት የሴክተር አመራሮች፣ ለደቡብ ምዕራብ ሶማሊያ ክልል የጸጥታ አካላትና ለሴክተር ስታፍ ክፍሎች ምስጋና አቀርባለሁ ብለዋል። ዘገባው የሰመረ ሸቱ ነው። የትምህርት ሚኒስትር አማካሪ ሚኒስትር ዴኤታ የሆኑት ፕሮፌሰር ክንደያ ገብረ ህይወት የደብረ ጽዮን ቡድን ከተደጋጋሚ ስህተቱ የማይማር ተቸካይ ነው ሲሉ ወቀሱ። ፕሮፌሰር ክንደያ ገብረ ህይወት በኤክስ ገልጻቸው በጻፉት ጽሑፍ በደብረ ጽዮን ገብረ ሚካኤልን የመራው ቡድን ከቀደመ ተደጋጋሚ ስህተቱ የማይማር በህዝብ ኪሳራ የግል እና የቡድን ጥቅሙን ለማስጠበቅ ስልጣንን የሙጥኝ ያለ ኃይል ነው ሲሉ ወቅሰዋል። በዶክተር ደብረጽዮን የሚመራው አንጃው የህወሓት ቡድን ቲፒኤልኤፍ በትግራይ ደቡባዊ ዞን ውስጥ አንዳች የአይነት ተቀባይነት እንደሌለው የጠቀሱት ፕሮፌሰር ክንደያ ቡድኑ በዞኑ ህዝብ ያጣውን ህጋዊ ቅቡልነት በኃይል ለማግኘት ከሰሞኑ የጀመረው እንቅስቃሴ እኔ ከሞትኩ ሰርዶ አይብቀል ካለችው እንስሳ ጋር የሚመሳሰል በቀቢጸ ተስፋ የገባበት የዕውር ድንብር እርምጃ ነው ሲሉ ኮንነውታል። ዶክተር ደብረጽዮን ገብረ ሚካኤል የሚመሩት ድርጅታቸው ልሳን ከሆነው ወይን ሚዲያ ጋር ባደረጉት ቃለ መጠይቅ ህወሓት አስራ አራተኛ ጉባኤውን ካካሄደ በኋላ ባለፉት ስምንት ወራት ሰፋፊ አመራርና የህዝብ ስብሰባዎች ተካሂደው ከድርጅቱ መርህና ውስጥ ደንብ አፈንግጠዋል። እንዲሁም የፓርቲው ሸክም ነው የሚሉትን በአቶ ጌታቸው ረዳሚ መራ በርካታ የማዕከላዊ ኮሚቴን የያዘ ኃይል ከፓርቲው አመራርና ከጊዜ አስተዳደሩ የስልጣን እርከን ማባረራቸውን ትልቅ ስኬት ብለውታል። በጌታቸው ረዳ እየተመራ ከህወሓት አፈንግጧል የተባለው ቡድን ከጊዜ አስተዳደሩና የፓርቲ ኃላፊነት ቢነሳም በክልሉ ደቡባዊ ዞን የቀረ ቅሪት አመራር እንዳለና በዞኑ ያለውን ይህንን ቅሪት አመራርን ከቦታው ለማንሳት የእሳቸው ክንፍ የሆነ ህወሓት በቅርቡ ወስኖ ወደ ተግባር ይገባል ብለዋል። ጥቅምት 2013 በተቀሰቀሰው ጦርነት ምክንያት የተፈናቀሉ ወገኖች በርካታ በውስጥ የማይናቅ ቁጥር ያላቸው ደግሞ በሱዳን በስደት ይገኛሉ ያሉት ደረጃ ሲሆን እነዚህ በውስጥና በውጭ የሚኖሩ ተፈናቃዮች ጥቅምት 2015 የፕሪቶሪያው ስምምነት ከተፈረመ ወዲህ ፌዴራል መንግስት የገባውን ውል ባለመፈጸሙ ምክንያት ወደ ሞቀው ቤታቸው ሳይመለሱ አምስተኛ ዓመታቸውን እየዘዋል ሲሉ ወቅሰዋል። ያሉን አቅሞች አሟጠን ተጠቅመን ያሉንን አቅሞች አሟጠን ተጠቅመን ግዛታዊ አንድነታችን እንዲከበር ተፈናቃዮች ወደ ቀያቸው እንዲመለሱ እንሰራለን ያሉት ደብረጽዮን የምርጫ ቦርድን በተመለከተ ለተነሳላቸው ጥያቄ የምርጫ ቦርድ ሕጋዊ እውቅና መስጠት መንሳትና የፕሪቶሪያ ሰላም ስምምነት የተለያዩ ናቸው ሲሉ ተደምጠዋል። ምርጫ ቦርድ ዋጥር 2013 ነው ከፓርቲዎች ምዝገባ ይሰራል። ከዛ ጊዜ ጀምሮ እስካሁን የህወሓት ህጋዊነት አልተመለሰም፣ እንደተሰረዘ ነው። የተመለሰ የህወሓት ህጋዊነት የለም። ይባስ ብሎ ህወሓት መጋቢት 2013 በፓርላማ አሸባሪ ተብሎ ተፈርጇል ካሉ በኋላ ሲቀጥሉ፣ ስለሆነም አሁን የሚደረግ አዲስ ምዝገባና ስረዛ የለም። እኛ ሙሉ በሙሉ ህጋዊነታችን አልተመለሰም ነው የምንለው ሲሉ ገልጸዋል። ቦርዱ አሁን እያነሳው ያለው ነሐሴ 2016 ስለሰጠው ጊዜ የአዲስ ምዝገባ የነሐሴው ምዝገባ ሙሉ በሙሉ ውድቅ አድርገነዋል እኛ እየጠየቅን ያለነው እውቅናና ህጋዊነት የሐም ሰዓቱን ህወሓትን ነው ሲሉ ተናግረዋል ስለሆነም ቦርዱም ግንቦት አምስት 2017 እሰርዘዋለሁ የሚለው የነሐሴ 2016 ዓ ም ምዝገባ ነው መሰረዝ ይችላል ምክንያቱም በምርጫ ቦርድ ምዝገባ የሚጸና ህወሓት የለምና ስለዚህ የምርጫ ቦርድ ዛቻና ማስፈራሪያ ለኛ ቀልድ ነው ህወሓት ቢሰረዝም ባይሰረዝም የፕሪቶሪያዊ የሰላም ስምምነት ባለቤት መሆኑን የሚያስቀር አይደለም ሲሉ ተናግረዋል። በልዩ ልዩ ምክንያቶች የድርጅቱ መቀጠል አደጋ ውስጥ እየወደቀ በመምጣቱ በመጠጥ ውሃና የፍሳሽ ማስወገድ የአገልግሎት ታሪፍ ላይ ጭማሪ አድርጌያለሁ አለ የሐዋሳ ከተማ ውሃና ፍሳሽ አገልግሎት። ከሶስት ዓመታት በፊት ማሻሻያ ተደርጎ የነበረ ቢሆንም አሁናዊው የዋጋ ንረትና ሌሎች ተያያዥ ምክንያቶች በአዲስ መልኩ የታሪፍ ማሻሻያ እንዲደረግ ማስፈለጉ ነው የተገለጸው። በሀገር አቀፍ ደረጃ ተግባራዊ መደረግ የጀመረውን የማይክሮ ኢኮኖሚ ማሻሻያውን ተከትሎ የተስተዋለው የዋጋ ንረት ድርጅቱን ከውጭ ሀገራትና ከሀገር ውስጥ በሚገዛቸው ቁሳቁሶች ላይ ዋጋ በእጅጉ መጨመሩ ለታሪፍ ማሻሻያ ዋነኛው ምክንያት ነው ተብሏል። ይህ ብቻም አይደለም። ከተማው ውሃ ከሚያመነጩ 25 ምንጮች 24ቱ በፓምፕ ታግዘው የመጠጥ ውሃ የሚያቀርቡ በመሆኑና የአንድ ፓምፕ ዋጋ ከሶስት ዓመታት በፊት ከነበረው በሶስት እና አራት እጥፍ መጨመሩ ሌላው ተጠቃሽ ነው የተባለ ሲሆን የነዳጅ ምርቶች ዋጋ መጨመር ሌላው ምክንያት ነው ተብሏል። ከሶስት ዓመታት በፊት ነባሩ የውሃ ታሪፍ በስራ ላይ እያለ ከ50 ብር በታች የነበረው አንድ ሊትር የናፍጣ ዋጋ በአሁኑ ወቅት ከእጥፍ በላይ መጨመሩና የድርጅቱ ከባድና ቀላል ተሽከርካሪዎች የሚጠቀሟቸው የነዳጅ ፍጆታዎች ዋጋ ከፍተኛ መሆን ሌላኛው ለማሻሻያው ምክንያት ነው። መንግሥት የኑሮ ውድነቱን ተከትሎ ባደረገው የሰራተኞች የደሞዝ ጭማሪ ለድርጅቱ ሰራተኞችን መጨመሩ ሶስተኛው ምክንያት ነው። ሌላኛው ምክንያት ድርጅቱ ያለበትን ዕዳ ለማሻሻያው ምክንያት መሆኑ ሲጠቀስ የሐዋሳ ውሃና ፍሳሽ አገልግሎት ድርጅትም ከዓለም ባንክ የተበደረውን 345 ሚሊዮን ብር ለመመለስ በየአመቱ 21 ሚሊዮን ብር ገደማ ተመላሽ ያደርጋል ተብሎ ተዘርዝረዋል። ድርጅቱ በሚሰበስበው ገቢ የሚተዳደር እንደመሆኑ መጠን እስካሁን በነበረው ታሪፍ መቀጠሉ የድርጅቱን መቀጠል አደጋ ውስጥ እየጣለ መምጣቱን ተከትሎ የውሃ አገልግሎት ቦርድ የታሪፍ ማሻሻ ውሳኔውን አስተላልፏል። ለህብረተሰቡ ማቅረብ የሚገባንን የንጹህ መጠጥ ውሃ አገልግሎት በዘላቂነት ለማቅረብ እንዲያስችል ማሻሻያው አስፈላጊና ወሳኝ ነበር ያሉት የሐዋሳ ከተማ ውሃና ፍሳሽ አገልግሎት ድርጅት ዋና ስራ አስኪያጅ አቶ ዳዊት ሌላሞ ከሚያዚያ ወር 2017 ዓ ም አንስቶ ለመኖሪያ ቤቶች አንድ ሊትር ውሃ አምስት ሳንቲም ሆኖ አንድ ሺህ ሊትር ውሃ ሀምሳ ብር ለድርጅቶች እና የመንግስት ተቋማት 63 ብር እንዲሁም ለኢንዱስትሪ ለንግድ ተቋማት 66 ብር መደረጉን የነገሩት ለቲክቫህ ኢትዮጵያ ነው። የተወደዳችሁ ቤተሰቦቻችን በሞርስ ኮሚኒኬሽን ተዘጋጅቶ ሰኞ፣ ረቡዕ፣ ዓርብ ወደ እናንተ የሚደርሰው የሞርሱ ዜና እንደቀጠለ ነው። እናንተ ላይክ፣ ሰብስክራይብ፣ ሼር በማድረግ ስራዎቻችን ብዙዎች ዘንድ እንዲደርስ የበኩላችሁን አስተዋጽኦ አድርጉ። ወደ ውጭ ዜና ይፋለው። ሱዳን በሱዳን ኤልፋሸር ፈጥኖ ደራሹ ኃይል ባደረሰው ጥቃት ሰባት ሰላማዊ ሰዎች ህይወታቸው ማለፎንና በሰሜን ዳርፉር ዋና ከተማ ቢያንስ ሌሎች 15 ሰዎች በአዲስ የመድፍ ጥቃት መቁሰላቸው ተሰማ። በምዕራብ ሱዳን የሰሜን ዳርፉር ግዛት ዋና ከተማ በሆነችው ኤልፋሸር ላይ ፈጥኖ ደራሹ ኃይል ሰባት ሲቪሎችን መግደሉን የሱዳን ጦር አስታውቋል። እሁድ መገባደጃ ላይ የጀመረው የፈጥኖ ደራሹ ጥቃት በመኖሪያ ሰፈሮች ላይ ያነጣጠረ ሲሆን ሁለት ሴቶችንና ህፃናትን ጨምሮ ሰባት ሰዎች ህይወታቸው ሲያልፍ ቢያንስ 15 ሌሎች ወደ ሆስፒታል ተወስደዋል። ሰራዊቱ በተጨማሪም በከተማው የፈጥኖ ደራሹ ጥቃት ዘጠኝ ሰዎችን መግደሉን ተናግሯል። ለአምስቱ የዳርፉር ግዛቶች ቁልፍ የሰብአዊነት ማዕከል በሆነችው ከተማ ውስጥ ስላለው ሁከት ዓለም አቀፍ ማስጠንቀቂያ ቢሰጠም ኤልፋሸር ከግንቦት 224 ጀምሮ በሱዳን ጦርና በፈጥኖ ደራሹ ኃይል መካከል ከፍተኛ ጦርነት እየተካሄደባት ይገኛል። ጋዛ የመጨረሻውን የተኩስ አቁም ስምምነትና የእስረኞች መለወጥ ላይ ያተኮረ አፋጣኝና ጥልቅ ድርድር ለማድረግ ፈቃደኛ መሆኑን ሐማስ አስታወቀ። ሐማስ በጋዛ የተኩስ አቁም ስምምነት ላይ ለመድረስ በሚደረገው ጥረት እስራኤላዊ አሜሪካዊ ታጋጅ ኢዳን አሌክሳንደርን እንደሚፈታ አስታውቋል። ሐማስ እንደተናገረው የተኩስ አቁም ስምምነትን ለማስፈን ሸምጋዮች ባደረጉት ጥረት ቦርኑ ባለፉት ጥቂት ቀናት ከአሜሪካ አስተዳደር ጋር እየተነጋገረ መሆኑን እና ሁኔታውን ከፍተኛ አወንታዊ ምላሽ እንዳለው ገልጿል። በጋዛ ድንበር በእግረኛ ጦር ውስጥ ያገለገለው ወታደር አሌክሳንደር በጋዛ ውስጥ እስካሁን በሕይወት ያለው የመጨረሻው የአሜሪካ ታጋች መሆኑ ይታወቃል። የእሱ መፈታት የተኩስ አቁምን ለማመቻቸት የድንበር ማቋረጫ መንገዶችን ለመክፈት እና የሰብአዊ እርዳታና የእርዳታ አቅርቦቶችን ወደ ጋዛ ሰርጥ ለማስገባት እንደ ዕቅድ ከተያዙ በርካታ እርምጃዎች መካከል አንዱ እንደሆነ ተገልጿል። ሐማስ የመጨረሻ ተኩስ አቆም ስምምነት እንዲሁም የጋራ ስምምነት ላይ ለመድረስ እና ጋዛን የሚያስተዳድር ራሱን የቻለ አካል ለማቋቋም ያለን አፋጣኝና ጥልቅ ድርድር ለማድረግ ፈቃደኛ መሆኑንም ገልጿል። ቀጣር ቃጣር ለትራምፕ አራት መቶ ሚሊዮን ዶላር የሚያወጣ አውሮፕላን በስጦታ መልክ ለመስጠት ማቀዷ ተሰማ። ሀገሪቱ ልትሰጥ ያሰበችው ሀገሪቱ ልትሰጥ ያሰበችው ቦይንግ ሰባት አርባ ሰባት ስምንት አውሮፕላንን ሲሆን ለፕሬዚዳንታዊ በረራ ቁጥር አንድ ሆኖ እንዲያገለግል በማሰማው ሲል ኤቢሲ ኒውስ ዘግቧል። እንደዘገበው ከሆነ የስልጣን ዘመናቸው ካለፈ በኋላ ፕሌኑ ከመንግስት ንብረት ወደ ትራምፕ ይዘዋወራል። የአሜሪካ ህገ መንግስት ያለ ኮንግረስ ፈቃድ እንደዚህ አይነት ስልሳዎችን መቀበልን የሚከለክል ቢሆንም በአገሪቱ ታሪክ ለአሜሪካ ፕሬዝደንት የተሰጠው እጅግ ውድ ስጦታ ይሆናል ተብሏል። የተወደዳቸው የሞርስ ኮሚኒኬሽን ቤተሰቦች ላይክ፣ ሰብስክራይብ፣ ሼር በማድረግ ሌሎች ቤተሰቦች እንድናፈራ ስላደረጋችሁን እናመሰግናለን። አርዕስተ ዜናውን በድጋሚ እናስታውሳቸው። ዶክተር ደብረጽዮን የምርጫ ቦርድ ዛቻና ማስፈራሪያ ለኛ ቀልድ ነው ማለታቸው፣ ፕሮፌሰር ክንደያ የደብረጽዮን ቡድን ከተደጋጋሚ ሲሰጡ የማይማር ተጨካኝ ነው ሲሉ መውቀሳቸው፣ የኢትዮጵያ የባህር በር ጥያቄ ቀጣዩን ትውልድ ጣፈንታ የሚወስን ጉዳይ ነው መባሉ፣ በውሃ ታሪፍ ከ50 ብር እስከ 66 ብር ጭማሪ መደረጉ። ከሀገር ውስጥ ከውጭ ደግሞ በሰሜን ዳርፎር ዋና ከተማ ቢያንስ አስራ አምስት ሰዎች በአዲስ የመድፍ ጥቃት መቁሰላቸው፣ መሰማቱ ሀማስ ከዩናይትድ ስቴትስ ጋር ከተነጋገረ በኋላ በጋዛ የሚገኘውን የመጨረሻውን አሜሪካ የታጋጭ እንደሚፈታ ማስታወቁን የተመለከተ መረጃ ወደ እናንተ አደረስም። ከዜናው ጋር እየው ደመቀ አብረዳችሁ ነው። በሞርስ ኮሚኒኬሽን ተዘጋጅ የተወሰኘው ረቡ አርቦ ለእናንተ ሲደርስ ከነበረው የዕለተ ሰኞው የሞርስ ዜና እስካሁን ነበር። ፊታችን ረቡዕ በሞርስ ዜና እንገናኛለን። እስከዚያው ድረስ ጤና ይስጥልን።